አይ በጣም እኔን ነው የማይወድ ሰው አልነበረም። በዛን ጊዜ ውሸት ምን ያረጋል? ወንዶቹ ማሰኛት ብዙዎች። አንቺን የወዱሽ ነበረ እንዴ? ወደው ነው በስማም። ኩኩ ቤት አለፈች ነው እንጂ ቤት በኩል ሄደች። በጣም እንደ ሰው ሁሉ ፀጉሩን ሹሩባ እስኪሰራ፣ በኔ ምን ትላለህ? በጣም ነበር የሚወደኝ ሰው ሁሉ። እውነት ነው። የፍቅር ደብዳቤ ጎርፍልሽ ነበር እንዴ? በጣም እንጂ። እውነት ነው። በጣም እውነት። አይ በጣም እኔን የወደደ ሰው አልነበረም። በዚያ ጊዜ ውሸት ምን ያደርጋል? ወንዶች ሁሉ እንጃ፣ ብዙ ነው እውነት። እንደኔ በጣም ብዙ ሰው ነበረ የሚወደኝ። እኮ ከልቤ ነው፣ ቀልድ አይደለም። ግን በቃ ጨዋታ ነው የምወዳለው። ማን በዛን ጊዜ ለቁም ነገር በጭራሽ የምፈልገውም ሰው አልነበረም። ጨዋታ አለው፣ ዘንጣ አለው፣ አምር አለው እና በቃ ህይወት ያልፋል። በድንገት ደግሞ አንድ እድሜ ላይ ትደርሳለ ሳታስቦ ና ትላለ ነው። ይህን ለወጣቱ ትውልድ ምክር ነው ምሰጠው፣ እና ማወቅ አለባቸው። በጊዜ ሁሉ ነገር መደረግ አለበት። ይሄን ነው ምለው። የምትከፍለው ዋጋ ሊኖር ይገባል። መተው አለብህ። አንድ ቦታ ላይ ገባ። ጨዋታ ብቻ ልክ አይመጣል።